ካሌብ እና ኤደን በስተመጨረሻም አብረው መሆን ችለዋል ማለት ነው። ትሁትም አባባን ተሰናብታ ቻው፣ በቃ ከዚህ በኋላ መሄድ አለብኝ፣ ቤተሰቦቼን ማየት አለብኝ በማለት እንግዲህ ወታ ተሰናብታ ስትሄድ ካሌብ መንገድ ላይ አስቆሞ አይ መሄድ የለብሽም በዚህ ስሜት ሆነች በፍጹም መሄዳት ሲም በአባባ ሞት ለአንድ ለሁለት ደቂቃ ቁጭ ብለን እንድናወራ እፈልጋለሁ በማለት እንግዲህ ወደ ቤት ተመልሳ ገብታለች ማለት ነው። ቲና መንግዲህ አጓቹ አንገቷን ሴት አድርጎ ለአንድና ለመጨረሻ ጊዜ ገንዘብን እንድታመጭልኝ እየጠየኩሽ ነው። ካልሆነ ግን ይሄ የመጨረሻሽ ነው፣ 24 ሰዓት ሰጥቼሻለሁ በማለት ሴትዋት እሷ ምንም አታመጣም። ምንም የፈለግከውን ሁሉ ነገር አድርግ እኔ ገንዘብ የለኝም፣ በማለት እንግዲህ ተጉራርታ ወደ ቤቷ ተመልሳለች። በሌላ በኩል እንግዲህ አባባን አንድ ሚሊዮን እንድሰጠ ይፈልጋለሁ፣ ይቅር እንድትለኝም እፈልጋለሁ። ሁሉ ነገር ይቀርብልህኛል። ስለዚህ ይህን ደግሞ እንድትሰጠኝ እፈልጋለሁ ምክንያቱም አጋቹ እያስፈራራ ነው በማለት አባባን ትጠይቃል እኔም በበኩሉ ቆይ ግን አንቺ ምን አይነት ደፋር ነሽ እንዴት ነው አባባን አንድ ሚሊዮን አምጣብለሽ የምትጠይቂው አንቺ እኩል ታስገጂው የነበርሽ ሰው ነች። ስለዚህ እንዴት ነው ድፍረቱን ያገኘች በማለት ይጠይቃታል። እሷም እንግዲህ ትውት በመጠጥ ተነሳስታ በመጠጥ ሰክራ ብዙ ነገር አውርታ ነበረ ከሱም ከዋራሻቸው መካከል እንግዲህ አባባን እንዳስፈታሹ ያንን የሰማይ ስባሪ የሚያህል ሰውዬ አናቱን ብላ አባባን ይዛ እንደወጣች ስትናገር ቴና ሰምታ፣ ቴናን በዚህ ለዳኔም፣ ቆይ ግን የሚታመነውን ሰው ማን ነው እንዴት ነው አንተ ሲያል ነገር አባባን እንዳስመለጠችው፣ እኔ እኮ እሱ ነበረ ያስመልጦ የመሰለኝ በማለት እንግዲህ ትናገረዋለች ዳኔን። ዳኔም እሷ ባታስመልጠውም እኮ እኔ ለማስመለጥ ነበረ የገባሁት በማለት እውነቱን ፍርጥርጥ አድርጎ ነግሯታል። ሰላም ሰላም ውድና የተከበራችሁ የቻናል ቤት ሰዎች እንዴት ናችሁልኝ ልኝ ትሁት ክፍል ሀምሳን ወደ እናንተ ይዤላችሁ መጥቻለሁ በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል ቀጣይስ ምን ሊፈጠር ይችላል የሚለውን ነገር በሰፊው የምናወራን የሚሆነው በስተ መጨረሻም ቢሆን እንግዲህ ካሌብ እና ኤዱ አንድ ላይ መሆን ችለዋል ነገር ግን በውስጡ ያልተደሰቱ ብዙ ሰዎች አሉ የተከፉ በግንኙነታቸው የመጀመሪያው እንግዲህ የመጀመሪያው ሰው አባባ ነው ሲቀጥል ደግሞ ትሁትና ዳኒ ደስተኛ አይደሉም። በተለይ ደግሞ ዳኒ የሚይዘው የሚጨብጠው ነገር አጥቷል። እንግዲህ በተደጋጋሚ እያየ የሆነ ነገር አንስቶ አናቱን ሊፈነክተው ይፈልጋል፣ ነገር ግን የአባባ ነገር ይዞታል ማለት ነው። ለትሁት ምን ብሏታል? ስለተመለሽ በጣም ደስ ብሎኛል ትሁቴ። ይሄ እዚህ ቤት እኮ የአባባ ፍቅር ሁላችንም ነው አስሮ የያዘን ስለዚህ የቤታችን ድምቀት የቤቱ ድምቀት ደግሞ የአባባ ፍቅር ነው፣ በማለት እንግዲህ ከትሁት ጋር እያወሩ ነበረ። ትሁትም የቀረችው በአባባ ሞት ስላላት እና ካሌብም ሲቀጥል ደግሞ አባባ፣ በቃ እኔ እንድኖር አትፈልጊም እንድሞት ትፈልጊያለሽ ማለት ነው። ቆይ ግን እኔ የወለድኩሽ ልጅ ብትሆኝ ኑሮ ጥለሽኝ አትሄጅም ነበረ፣ በቀላሉ እንደዚህ ተሰብረሽማ አትሄጅም ነበረ፣ በማለት እንግዲህ መረር ብሎ ሲናገራት፣ እሷም ቆይ መወለድ ቋንቋ ነው ስትለያል ነበር እንዴ? ብላ ስትመልስለት እሱ መወለድ ቋንቋ መሆኑንማ አሳየሽ ይቆጥለሽ ስትይዥ በማለት እንግዲህ ምርር ብሎ ተናግሮ ነበረ። ምናልባትም አባባ በዚህ ነገር መገፋፋት አልፈለገም እንጂ በጣም ውስጡ ተሰብሮ፣ ልቡ ተሰብሮ ነበረ። ከዚህ በፊት እንግዲህ ካሌብና ትሁት በመጀመሪያ ካሌብ አንድ ብቻ አንድ ልጅ ነበረ፣ አሁን ግን ሁለት ልጆች አሉ። በማለት እንግዲህ አባባ እንዲያውም ከካሌብ በላይ ትሁትን ያስቀድማል። አባባ አባባ በጣም ነው የሚወዳት ትሁትን። ትሁትም እንዲሁም ደሜን ብቻ አይደለም አካሌን ብቻ አይደለም ነፍሴንም መሰጥ አለው ለዚህ ቤተሰብ በማለት እንግዲህ የልቧን ስትናገር ሰምተናል ማለት ነው። ኤደን በበኩላ ካሌብን አብረን መሆን አለብን ምክንያቱም የምንበቀልበት ሰዓት አሁን ነው። ስለዚህ ሁለታችንም ተጎጂ ነን እና መበቀል አለብን እያለች ካሌብን ታስቸግረዋለች። ነገር ግን ካሌብ ከትሁት ጋር መሆኑን ይፈልገው ስለነበረ ይወዳትም ስለነበር፣ እሷም ደግሞ እንደምትወደው ስለሚያውቅ አይ ማሰብ አለብኝ ይሄን ነገርማ፣ በፍፁም በፍጹም ማድረግ የለብኝም እና ተረጋጊ ማሰብ ይኖርብኛል በማለት እናም፣ ደግሞ በበቀል እኮ የምናገኘው ነገር የለም እያላት ነበረ። ግን ከዚህ በፊት እሱ ነበረ አብረን መሆን አለብን እነሱን እንበቀላቸው፣ እናቃጥላቸው እያለ ሲጨቀጭቃት የነበረ እሱ ነበር። ነገር ግን አሁን እሷ ተቀይራ እንደዚህ እናደርግ ስትለው እሱም ማድረግ አልፈለገም ነበረ። ነገር ግን ኤደን እንደዚህ ልታደርግበት የቻለችው ነገር አንደኛ ካሌብ ተወዳጅ ሰው ነው ማለት በቃ ከሁላቸውም ከምንም የተነካካ ነገር የለውም። ችኩል ሆኖ ነገሮችን ያበላሽም፣ ነገር ግን ጥሩ ጎን አለው። ስለዚህ እሱን ደግሞ መተው አልፈለገችም። ሲቀጥል ደግሞ ከዚህ በፊት እንግዲህ ትሁትን ካሌብን ትወጀዋለሽ ወይ በማለት ለካሌብ እናሷን አብረው አንድ ላይ ለማድረግ ብዙ ለፍታና ስጠር ነበረ። ነገር ግን በስተመጨረሻ ትሁት የፍቅር ጥያቄ ካሌባ ያቀርብላት ሲል እንደገናም ደግሞ ፍቅሯን አልረዳ ሲል ምን ብላታለሽ? እኔ ያፈቀርኩት ካሌብን አልነበረም ሌላ ሰው ነው በማለት እንግዲህ ስትላት ለምንድን ነው ቆይ ግን ሁሉ ሰው ነው እንዲ የሚዋሸው? ለምንድን ማን ነው የሚታመነው? ለምንድን ነው ታዲያ እሱን እንዳፈቀርሽ ውስጣስ መስዬ ነበረ በማለት በጣም ተከፍታ ነበረ። በስተመጨረሻ እንግዲህ ምን ብላታለች ለትሁት አንቺ እንደማታ ፍቅሩ ሳቅ እኔ ደግሞ ጠብ አደረግኩት አንዱ አንዳት ቀልመ ምዬ በማለት እንግዲህ ለትውት ተነግራታለች። ትውት ግን በጣም ደስ አይልም፣ በጣም ታስጠላላችሁ። እንደዚህ አይነት ነገር ደስ አይልም፣ ከካሌብ ጋር ያለች ነገር በፍጹም አያምርም በማለት እንግዲህ ነግራታለች። አለች አባባም ትውት ወደ ቤት ስለተመለሰች እና አበባ እያጠጣች እንግዲህ ካሌብ በስስት እያያት ነበረ ትውትን ትሁትም እንግዲህ ካላይ ለማየት ነበረ እዛች አጠገብ ቁጭ ብላ ውሃ የምታጠጣው። አባባ ድንገት ሲመጣም ደስ ብሎታል። በፈገግታ ስላየዋችሁ እንደዚህ በጣም ደስ ብሎኛል። እንዴት እንደተደሰትኩ ልነግራቸው አልችልም በማለት ሲል፣ ትሁትም ደስታው ምንም ይሁን ምን እንኳንም ደስ ያለ አባዬ በማለት አባባም፣ ለምንድን ነው ግን የእናንተን ደስታ አስመልክቶ ትሁትንም የመመለሷን አስመልክቶ ለምንድን ነው ግን እራት ያልገበዝኳችሁ በማለት እንግዲህ በቃ የምትፈልጉትን ሰው ጥሩና ያሉትንም ጨማምራችሁ ጥሩና እኔም ምግቡን ከውጭ አዛለሁ፣ መጠጥም ይመጣል፣ ስለዚህ እንዝናናለን በማለት ሲላቸው፣ ግን ደግሞ ትሁት አልፈለገችው ነበረ። መጀመሪያ ቆይ አባዬ ግን አስፈላጊ ነው ስትለ አሁ በጣም አስፈላጊ ነው፣ ወሳኝ ነገር ነው በማለት እንግዲህ ግብዣ ለማድረግ ወስነዋል። ግብዣ ካደረጉም በኋላ እንግዲህ ሁሎቹም ከመጡ በኋላ ኤደንም መጣ ነበርና በመምጣቷም ዳኒ ተበሳጭቶና ተናዶ ነበረ። ይባስ ብለው ደግሞ ከአጠገብ ላጠገብ ተቀምጠው እንግዲህ የልብ የልባቸውን እያወሩ እንግዲህ ዳኒና ትሁት ውስጣቸው ቅጥል እያለ መጠጥ ከአቅማቸው በላይ እስኪሆን ድረስ እየጠጡ እነሱ ደግሞ መዝ እንትን መጨፈር አለብን በማለት እንግዲህ ተነስተው እየተወዛወዙ እና እየጨፈሩ ነበረ። መጀመሪያ እንግዲህ ካሌብ አይ አይሆንም እኔ እኮ መጨፈር ብዙም አይመቸኝም በማለት አባባ፣ እንዴ እኔ ልጅ ተነ ስናጨፍር እንጂ እሷ ጋር ጨፍር በማለት እንግዲህ አብረው ሲጨፍሩም፣ ዳኒም እሳት ኮንታክት ሁኖ ነው የሚገኘው። ትውትም እንግዲህ መጠጥ ከዛው ላይ እንደዛ ስታያቸው ከላይ ከላይ በመጠጣት በመጠጥ እንድትሰክር ሁናለች ማለት ነው። ሰክራም እንግዲህ ብዙ ነገሮችን ስትቀባጠር ነበረ። ለዚህ ቤት ስጋዬን አደለም፣ ደሜን አደለም፣ ነፍሴን ምሰጣለው በማለት እንግዲህ እኔ ኮ ጀግና ነኝ፣ እኔ ልጁ ካሌብ ያላደረገውን ነገር አድርጋለሁ፣ አባቴን ከሰማይ ስባሪ ሞልቅቄ ያወጥቻለሁ፣ አናቱን ብዬ ዳኒ አንተ ልትፈጽመው ያልቻልከውን ጀብድ እኔ ፈጽም ያለው በማለት እንግዲህ ስትናገር ቲናም በዚ ተናዳና በመሳጨታ ወታ ይዳለች ማለት ነው። እንግዲህ ውጭ ላገኘ ፈልጋለሁ በማለት ዳኒ፣ ለምንድን ነው ሁሉም ሰው አስመሳይ ነው ወይ? ለምንድን ነው የዛኔ ሳለቅስ አባዬ አባዬ አባዬ ሞተ እያልኩኝ ሳለቅስ አብራይ ስቅስቅ ብላስ ታለቅሰኝ ነበረ። ምን የሚሉት ቆይ ምን ሚሉት ነው? እንዴት ነው ሁሉ ሰው በዚህ ልክ አስመሳይ የሆነው እያለች እንግዲህ ስታብድ ነበር ነገር ግን ከሷ በላይ አስመሳይ የለም ያልሞተውን አባት ሙቷል ብላ የውሸት ሰርፊኬት ብዙ ነገሮችን ስታደርግ እንደነበረ እናውቃለን ከሷ በላይ አስመሳይ ያለ ይመስል አባባን አሳግታ ነገር ግን ገዳም ሂዶ ሊሆን ይችላል ጸበሌ ሂዶ ሊሆን ይችላል በማለት እድሜ ዘመኗን ስታስመስል የኖረች ሴት አሁን ግን እነሱን አስመሳይ ያለች እንድትሳደብ ሆኗል ማለት ነው እንግዲህ ዳኒም በሙሉ ልቡ እውነቱን ፍርጥርጥ አድርጎ ነው የነገራት አይደለም ትሁት ይቅረና እኔ ራሱ እዛ ሄድኩት አባባል ላስፈታው ነበር ቀደመችኝ፣ እንጂ በማለት እውነቱን ፍርጥርጥ አድርጎ ነግሯታል። እሷም ተያይዛችሁ ገደል መግባት ትችላችሁ ትችላላችሁ ሁላችሁ ማትረቡን በማለት እንግዲህ፣ ግን እኔ እንድትረዳኝ ፈልጋለሁ ቢያንስ ትናንት ላሳለፍ ነው ነገር ስትል ያን ሰውዬ በጣም እያስቸገረኝ ነው፣ እና እገልሻለሁ እያለኝ ነው። ስለዚህ አንድ ሚሊዮኑን ማግኘት አለብኝ በማለት ዳኔን እንድትረዳ ይፈልጋለሁ ስትለውም፣ እሱም እሺ ምን እንድናደረግ ነው የምትፈልጊው? ከየት እናገኛለን? እሺ በቃ እኔ እፈላልጋለሁ ግን ደሞ አንቺ ተረጋጌ በማለት ትቷት ሄዷል ማለት ነው ነው። አጋቹም የመጨረሻ እድልሽ አልቋል፣ ገንዘቡን ታመጫለስ ወይስ አታመጭም ብሎ እንቅ ሲያረጋት አይ፣ እሷም ገንዘቡን አላመጣም፣ የምታደርገውን ሁሉ ማድረግ ትችላለህ፣ ስለዚህ እኔ አይመለከተኝም ከዚህ በኋላ በማለት እንግዲህ መልሳለታለች። እሱም እንግዲህ እሺ፣ እሺ፣ በቃ ችግር የለም በማለት ጥሏት ሄዷል። ከባድ ነገር ያሰበ ይመስላል። ዳኒም እንግዲህ ብሩን አግኝቻልሻለሁ፣ ነገር ግን ሀምሳ ሺህ ብር ነው እንዲቀንስልሽ ጠይቂው በማለት ሲነግራት፣ አምሳ ሺህ ብር ምን ይሰራል? እሱ እንዴት ነው አምሳ ሺህ ብር የሚቀበለው? ደግሞ ምን የማያመጣም፣ ተው በማለት እንግዲህ ዳኒንም ማዘናግታ፣ እሷም ለራሷ ራሷን አዘናግታ አልፋ ይሄዳለች ማለት ነው። ነገር ግን በስተመጨረሻ በጣም ከባድ ነገር ተፈጥሯል። ያላሰበችው አልጠበቀች። ካሌብና ኤዱም እንግዲህ ምኝታ ቤት ተያይዘው ሲገቡ ዳኒ እና ቲና ቁጭ ብለው ነበረና እና ዳኒ የሚይዘው የሚጨብጠው ነገር አቷል። ምን እንደሚያደርግ ግራ ገብቶታል እንዲህ ቆይ ባለጌ ሚስቴን እያባለካ፣ እሱ ነው ያስኮበለላት፣ ለካ እሱ ነው ያባለጋት በማለት ጭራሽ መኝታ ክፍል ይዟት ሄደ ትላለች ደግሞ ቴና እያቀሳሰረች፣ እሱም ተይን ባኪስ፣ ተይን ንደቴ፣ ልናደድበት አርፌ ልናደድ ይላታል። አንተ ብቻ ኮ አንተ ብቻ እኮ አይደለህም እኔም እኮ ባህሌ ነው ትላለች። ባህሌ እኮ ያንቺ ባል እያለ እንትን ይላታል ማለት ነው። ምክንያቱም ባሏ እንዳልሆነ እዚህ በፊት አረጋግጣ ነግራው ነበር። እሱን እኮ ለገንዘብ እንጂ ለምንም ምፈልገው አይደለም፣ ፍላጎቴ ከአንተ ጋር ነው ያለች እንግዲህ ብዙ ጊዜ ስትናገረው ነበረ ማለት ነው። በዚህም እንግዲህ ትውታ አበሳጭታ እናተናዳለች። አፍላፍ ገጥመው እያወሩ የፍቅር በቃ አስተናጋጁ እኮ እንዴት ሳይች እንደነበረ፣ አስተናጋጁ እኮ የሆነ ነገር ልናገረው ነበረ በማለት እንግዲህ ካሌብ ለኤዱ ብዙ ነገር ሲናገራት ትሁትም በዚህ በቃ በጣም ተናዳና ተበሳጭታ፣ ለምን ከዚህ ቤት ቀረው ለምንስ የተመለስኩት አይነት ነገር ይመስላል። ንድድ ብስጭ ብላ እንግዲህ ኩሽና ሄዳ ብቻዋን እየቆዘመች እያለ ትሁት ሄዳ ማለትም ኤዱ ሄዳ ምን ሆነች ነው ምን ነው? ብቻሽን? ምን ነው የከፋሽ ትመስያለሽ፣ ከመከፋትም በላይ ደግሞ የተናደድሽ ትመስያለሽ፣ ምን ሆነሻል? በማለት እንግዲህ ትጠይቃታለሽ። እሷም ምን ነው የተናደደ የሚመስለው እኔ አልተናደድኩም መስሎች ነው። ነገር ግን ከካሌብ ጋር እንዲህ መሆን ተገቢ ነው ብለሽ ታስበለሽ? እንዴ! ልክ ያልሆነ ነገር ነው እየሰራችሁት ያለ፣ ለምን እንደዚህ ታደርጋላችሁ? በማለት ስጠይቃት ምን ነው እንዴት ነው መጀመሪያ እኮ ከእሱ ጋር እንድሆን እየገፋፋሽ ነበር አይደል? እናው ምን ተፈጥሮ ነው ብላ ስጠይቃት አንቺ አልፈልገው ማሽ፣ እኔ ደግሞ ቀብ አደረግኩት። ስለዚህ አንቺ ደግሞ አሁን በዚህ ልትበሳጭ አይገባም በማለት እንግዲህ መልስ አላታለች። ካሌብና ኤዱም ሁሉም በእኛ ፍቅር አጭሰዋል፣ አረዋል፣ ገና ያብዳሉ በማለት እንግዲህ ፍቅራቸውን ጭራሽ አጣጥፎ ቁጭ ብለዋል ማለት ነው። ቲናም ምንም አያመጣም፣ የሰማይ ስባሪ ያለችውም እንግዲህ ተከታትሎ አፍኗታል። በዚህ ሰዓት በሞትና በህይወት መካከል የምትገኘው የቴና መጨረሻ በጣም ከባድ ነው። ይሄ የሰማይ ስባሪ ምን ሊያረጋት እንደሚችል መገመት ከባድ ነው። ምን ሊፈጠር እንደሚችል እስኪ ምን የሚፈጠር ይመስላችኋል እናንተ? በኮሜንት ሶክሽን ላይ አስቀምጡልኝ ሀሳብ አስተያየታችሁን። በሌላ በአዲስ ርዕስ እስከምንገናኝ ቀጣይ ፓርት ምን ሊፈጠር እንደሚችል በጉጉት እንግዲህ እየጠበቅን ነው። ይዥላችሁ ምንመጣ ይሆናል። ባይ ባይ። ቤተሰብ አመሰግናለሁ፣ አብራችሁኝ ስለነበራችሁ ስለነበረን ቆይታ። ታዲያ ግን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ባይ ቤተሰብ።